መሆን የሌለበትን ነገር ይሆናል እያላችሁ ግግም ገደሉ ሜዳ ነው ካላችሁ ሁለታችሁም ገደሉ ሜዳ ነው ብላችሁ ትደመድማላችሁ። ለምን በትዳር ውስጥ አንድ ሰው መሸነፍ አለበት? ያማንተ ተሸነፍ፣ ያማሷ ትሸነፍ። እናንተ ትዳር ብቻ ሳይሆን ያላችሁ ልጆችም አላችሁ። የምለው ሰዎች አንዳንዴ ሰይድ ብቻውን ከሴት ውጭ ቪዲዮ ለመስራት ከመጣ ንፋስ ይመታሃል መጋኘ ይመታል የተባለ ይመስላል። ያለ ሴት ላይመጣ ቃል ገብቷል መሰለኝ ሰውየው ማለት ነው። እንግዲህ ትላንትና ሹመያ አታገባትም ስላለች ብቻ ዛሬ ሮዛየም ከች ብላለች። እንግዲህ እኔ አንተ ሚስቴ ነህ እያለች ነው። አለመሳቅ አይቻልም። እንግዲህ በእሱ አማርኛም የሰይድም ሰይድም ባሌ ነው እላለሁ ብላ ሚስቴነክ እያለች ነው። ሰይድ ደግሞ ከዚህ በኋላ እህቴ ነሽ፣ እንደዛ ለምኝሽ፣ እንደዛ ደክሜሽ፣ የዛ ሰዓት ስራ እሺ ስራ ያልሽኝ አሁን አንቺ እህቴ ነሽ፣ እኔም ሰርፕራይዝ አዘጋጅቻለሁ እያለ ነው እንግዲህ። ምን አይነት ሰርፕራይዝ እንዳዘጋጀ አላውቅም። ሰርፕራይዙን ለሮዛ ይሁን ለሱመያ ባናውቅም፣ ሁላችንም ግን ሰይድ ትንሽ መጠበቅ አለበት ለልጆች ስትል ትንሽ መታገዝ አለብህ። ሱመያ አንተ አታገባም ወንድ ነክ ስላለችህ ብቻ ወንድ አይደለውም ብለህ ካላገባው ወንድ አይደለውም ማለት የለብህም። እሷ ለልጆቿ ዋጋ እንደምትከፍለው አንተም ለልጆች ዋጋ መክፈል አለብህ። አንተ አልገባህም እንጂ ወንድ ነህ ካገባህ ያለችህ ለልጆችህ አባት የአባትነት ጊዜ ሳያልፍ ልጆቹ ካደጉ በኋላ ሰባት አመት ስምንት አመት ከሆናቸው በኋላ ነው የምታገባው ስላለች ይሄ ለአንተ እውነት መስሎ ሳስጨንቆ ከሆነ አይደለም። ግን ልጆቹ ባደጉ ሰዓት ባደጉ ሰዓት እያደጉ ነፍስ እያወቁ ሲመጡ የአባትነት ፍቅር አያውቁም። በዚህ ሰዓት አንተ መጠቀም ያለብህ ሚስት ሴት ሳይሆን ፉርሳ ተጠቅመህ ሱመያናውን የሚቅርታ ይቅርታ እንድታደርግላ አድርገ ወደ ልጆች መመለሱ ከልጆች ጋርና ከሚስት ጋር ጥሩ ጊዜ ማሳለፍ ነው ያለብን። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዙ ይብዛላችሁ፣ ሀገራችንን ሰላም ያድርግልን እላችኋለሁ። ዛሬም በአዲስ ቪዲዮ ብቅ ብያላችኋለሁ። ምንድነው እንግዲህ ሰይዲ ሮዛ መታለታለች። ሮዛ መታ እኔ ወደሃለሁ ለአንተ አንተ ለእኔ ሚስቴ ነህ እያለች ነው ማለት ነው። ሰይድ ደግሞ ሮዛ እህቴ ነሽ፣ እኔ ከዚህ በኋላ አንቺ መግባት አልፈልግም እያለ ነው። በዚህ መሀል እንግዲህ ሰይድ ደግሞ ሱመያ ባተናገረችው ነገር ተናዶ እሱም ልክ ውስጥ ገብተዋል። አንተ ልክ ውስጥ መግባት የለብም፣ ተረጋግተህ አስበበት ነገሮችን እንደሚሆኑ ማድረግ እንጂ አንተም ሱመያ ወንድ ነህ ወንድ አይደለም ስላለች ይቅሩ ጣን አግብተ ዋሳየት ይሄ ጥሩ አይደለም። ለልጆችህ ስትል አሁንም መስዋዕትነት መክፈል መቻል አለብህ። ለምን እሷ እንዳነጋገሯ ተቀይሮ እንጂ ልትረክ የፈለገችው እኔ ለልጆች አንድ አመት ተቀምጫለሁ። ምንም ብትሰቃይ ምንም ነገር ብትሆን፣ አንድ አመት ሙሉ ግን ለልጆቿ እናትም አባትም ሆኗ ቆይታለች። አንተ ደግሞ ከዚህ በኋላ እስኪ እኔ ያደረግኩትን ግማሹን አድርግ ነው እንጂ ሚስት አታገባም፣ ሚስት ማግባት አትችልም ማለቷ አይደለም። ለአንተ ይሄ ነገር ማሰብ አለብህ፣ ገልብጠህ ምን እንዳለች ምን እንደተናገረች። ይሄ ነገር ምንድን ነው? አንተ አሁን ሰባት አመት ስምንት አመት ልጆቹ ለሰው መሰጠት እስከሚጀምሩ ድረስ መቀመጥ አለብን ያለች መስሎክ ነው አይደለም? ይሄ ጊዜ ለእሷም ለአንተም ለውጥ የለውም። ግን ቢሆንም በዚሁ አጋጣሚ ምንድነው አንተ ማድረግ ያለብህ ወላሴት ጋር ቪዲዮ መስራት ማቆም ከዘዝ ሱመያን እንደገና በአዲስ ጠሪቅ እንደምንም ጥረህ ተጣጥረህ ከየመን ስትሄድ እንደምትሸውድህ አላወቅም። እና እሱም ተወው፣ ግን በደስታ ነበር እየዘለልክ የሄድከው። እንደምትሸውድህ ብታቅ ኖሮ አትሄድም ነበር፣ ግን ሸውዳሃለች። በዚህ ትክክል ነው። ደግሞ ሱመያ ሳትሆን የሸወደችክ ሰላም ናት የሸወደችክ የሸወደችክ ሰላም ናት። ሱመያ አልሸወደችክም። ያው በሰላም ንግግር ተሸወደ፣ ይሸወደችት የተፈጠረው ነገር ይሄ ነው። ግን ከዚህ በኋላ ሳይዶ ማድረግ ያለብህ አንተ ወላ ሮዛ ማግባት አይደለም፣ ወላ ሌላ ሴቶች ማግባት አይደለም፣ ወላ እዚህ ያለች የመኒ እርሳት እርሳት። ምን ታደርግልሃለች? አንተ ሚስትህ፣ ህይወትህ፣ ልጆችህ ሁሉም እዛው ነው ያለው። ስለዚህ ወደ ህይወትህ፣ ወደ ሚስትህ፣ ወደ ልጆችህ ተጠቀላለህ። ሀሳብህን ጥቅልል አድርገህ ኸላስ፣ የዛሬው ዛሬ ነው፣ የነገው ነገ ነው ብላክ ወደ ህይወት መመለስ ነው እንጂ ሴቶች ቢመጡ ቢሄዱ ሱመኛም ሱመያም አይፈራም፣ ምንም ማንም አይፈራም። አንተ ልግባ ወሰንኩት። ሮዛ አሁን እውነቱን ልንገርሽ፣ አንቺ ከአንድም ሁለቴ ሶስቴ ጠይቄሽ ለምኜሽ፣ አንቺንም ብዙ ሴቶች እያሉ አንቺንም የመረጥኩት ተመልካቾቹ ስለወደዱ ሁሉም ሰው አግባ ስላሉ እቺ ልጅ አይንም ሊሆን ይችላል ምናምን ብዬም ተመልሼ ድጋሜም ደጋግሜም ጠየኩሽ። ከካሜራ ጀርባም ብዙ ጊዜ ለምኜ ጠየቄሻለሁ። እንገባ ብለሽ እራስሽ ትወስኛለሽ፣ እራስሽ መልሰሽ ታፈርሻለሽ። አንቺ ትወለውያለሽ። ካሁን በኋላ አንቺ እህቴ ነሽ።

አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦቻችን፣ ሰላም ሰላም ብያለሁ። ያላችሁበት ሰላማችሁ ብዝት ይበል እያልኩኝ እንግዲህ ዛሬ ተመልሼ መጥቻለሁ። ተመልሼ መጣሁትም ለምንድን ነው ካላችሁ እንግዲህ የሱመያ መልስ ሰምታችኋል። አንደኛ ስለ ሱመያም ትንሽ አውራለሁ፣ ሌላኛው ደግሞ ከሮዛ ጋርም ቀጠሮ አለን። እፈልጋለሁ ለኛለች፣ ጠርቻት እየጠበኩ ነው። ገልልኝ ካሜራ አስቀምጬ ሱመያ ምን አለች እንደሰማችሁት እናንተም እንዳያችሁት፣ መቼም አታገባም አንተ ወንድ ነህ ካገባ ብለኛለች። ጭራሽ እሷ እኔነ አሁን አጥፍታ ይቅርታ እንደመጠየቅ ስታ ጭራሽ እልውስጥ አስገባኛለች። ጭራሽ እልውስጥ እያስገባችኝ ነው። ወንድ ነህ አንተ ካገባህ አለች። እኔ ከዛ አረባው አላገባ ፕሮግራሙ ተዘጋጅቶ ሁሉ ነገር አልቆ ጨራርሼ ላገባ ስል በሷ ምክንያት እቺ መጣው ልጆችን አሳያለሁ አታለኝ። በዛ ብዬ የመጣው ያው እንደምታታለኝም እንደምትዋሸኝም ብዙ ጊዜ አውቃለሁ፣ ግን አውቄ ያው ልታለልላት በእኔ እንዳይሳበብ ለልጆች ስልም ብዬ ነው፣ ምናልባት እውነትም ከሆነ በቃ ይሄኮ የሴቶቹ አለማለቅ ያንተ ላገባ ነው ብሎ መጓተት፣ እሺ ይሄ የራሱ ሱመያ ነው ያነዳታል። ወይ ውሳኔ አትወስን። ዛሬም ሌላ ሴት ጋር ነገም ሌላ ሴት ጋር እየመጣ እሷ፣ ታዲያ እንዴት ነው ቅጣ፣ ምታደርግለን ከስንቱ ሴት ጋር ሆነ። ስንቶቹ ናቸው አሁን አንተን ለማግባት በዛ በዚህ። አንተም እሷን ላገባ ነው ትላለች። ያቸ ምን ሊያገባ ነው ትላለች እንዴ? ያቸ አይ አንቱ ትሻል ነበር መሰለኝ። አሁንስ፣ እና አሁን ደግሞ አንተ እያልከ ያለው አሁን ሱመያ ልጆቼን ወስደሽ ጠብቀሽ ይህን የጎደለሽ በአሁን ላንቺ ባል ብቻ ነው አልክ። ላ ባል ብቻ አይደለም የጎደራት እሷ ምንም አልጎደራትም። ምን ይጎላታል? ይሄ ማለት ራሱ አንተ ስትተኛለክ፣ አንተ ብትሆን በሷ ቦታ አንተ ብትሆን በሷ ቦታ አንድ አመት ሙሉ ልጆቹን ያስከው፣ ይሄን ነገር አትለም ትላለህ እንደት? ብዙ ነገር ያስብላል። ብዙ የማይባል ካፍ የማይወጡ ነገሮችን እንዲወጡ ያደርጋሉ። ግን ደግሞ ያ በቃ ባልሆነ ነገር ነው እንጂ አሁን አንተ ትላንትና ነው እንግዲህ ሱመያ ወንድ አታገባትም ያለችህ። ዛሬ ይህንን ነገር አስበህበት ከዛሬው ጀምረህ እርምጃህን ማስተካከል፣ መወሰን፣ መቻል አለብን። ለምን በቃ ዋጋ መክፈል አለብን ለልጆች እሷ ለልጆቿ እየከፈለች ያለች ዋጋ እና መስዋዕትነት። አንተም ለልጆች ዋጋ ክፈል። ለእሷ ብቻ ብለክ ሳይሆን ለልጆች ጭምር ዋጋ ክፈል። አሁን አንተ ዛሬ ነገም ተንስተ ሱመያ ወንድ አይደለህም ካላገብ አታገባትም ብላኛለች ብለህ ብድግ ብለህ ልታገባ ትችላለህ። ለምን ሴት ሞልቷል፣ ሴት ሞልቷል ሳ ብታገባም ያው ሸሪዓው ይፈቅድልሃል፣ ታገባለህ፣ ሁሉ ነገር እሷም ታውቃለች። ግን ማግባቱ አይደለም እኮ ቁም ነገሩ። ትዳር የምትሆንህን ሴት ራሱ በዚህ ዘመን ማግኘት እናንተ ከባድ ነው የሚሆንብክ። አሁን በቃ ሁሉም ሰው ወደ አንተ ይመጣል፣ አይንም ነው ይሄ ነገር። ታውቃለህ ዝም ብዬ ሳስብ፣ አንተ ከቻይና ከመጣ ጀምረ መጋኘህ ትልቅ የቻይና መጋኘህ ዞን የመጣው እንዳትወስን እንዳታስብ የሚያደርግ ማለት ነው። ግን ይህም ችግር የለበትም። ግን አሁን ብታገባ ራሱ ደስተኛ መኖር አትችልም። አንደኛ ልጆች የሉም፣ ሁለተኛ ሚስቴ የለችም። ሚስቴንና ልጆችን አገኛለሁ እያልክ ባሰብክ ሰዓትና ሌላ ፍቅር ውስጥ በገባ ሰዓት ከኋላህ ከፊትህ፣ የጀመርከውን ከኋላህ ያለው ህይወት ከፊትህ ያለውን ህይወት ያበላሽብሃል። ለምን ወይ አልተውክም ሁሉን ነገር ወይ አሊያስክም። በቃ መሃል ቦታ ላይ ነው አንተ ያለው ማለት ነው። መሃል ቦታ ላይ ስለቀረ ይህንን ድርጊት ደግሞ አንተን ያበሰቋቆልባሃል። ህይወትህንም ከምታበላሽ በገዛ እጅ የወደፊት ህልምንም ከምታጠፋ ልጆችም እያደጉ የአባትነት ፍቅር ከሚረሱ የአባትነት ፍቅር ማግተው እንዳድጉ፣ የእናትነት ፍቅራቸውንም ማግተው እንዳድጉ ሁለታችሁ አንድ ላይ ሆናችሁ የልጆቻችሁን የወደፊት ህይወት ማስተካከል እንጂ እናንተ ዛሬ ላይ አንተ አታገባትም ስላለች አንተ ሮጠህ ማግባት፣ አንቺ አታገቢም ስላልክ እሷ ሄዳ ማግባት የለባችሁም። ትዳር እንደዚህ አይደለም። ህይወት እንደዚህ አይደለም። ትዳር እቃ ጨዋታ ነው ያለው ማን ነው? ለትዳራችሁ ቦታ ስጡ። ትዳራችሁን አክብሩ። እውነቴን ነው የምላችሁ ሰዎች። ትዳር ትልቅ ቦታ፣ ትልቅ ዋጋ ያለው ነገር ነው። ማንም ሰው በፈለገ ሰዓት የሚገባበት፣ ማንም ሰው በፈለገ ሰዓት የሚወጣበት የተከፈተ ካፌ አይደለም። አንተም ትዳር ማክበር አለበት፣ እሷም ትዳሯ ማክበር አለባት። የአስር አመት ትዳር እንደዚህ ቀልድ አድርጋችሁ እንደገና በትንሽ ጊዜያቶች ውስጥ እንደዚህ ብትንትም ታዋጣላችሁ። ነውር አይደለም። የልጅ ጨዋታ አደረጋችሁት እኮ ዕቃ ዕቃ ጨዋታ ነው የመሰላችሁ። ለአንተም ለእሷም ይሄ ነገር ዕቃ ዕቃ ጨዋታ ነው የመሰላችሁ። መሆን የሌለበትን ነገር ይሆናል እያላችሁ ግግም ገደሉ ሜዳ ነው ካላችሁ ሁለታችሁም ገደሉ ሜዳ ነው ብላችሁ ትደመድማላችሁ። ለምን በትዳር ውስጥ አንድ ሰው መሸነፍ አለበት? ያማንተ ተሸነፍ፣ ያማሷ ተሸነፍ። እናንተ ትዳር ብቻ ሳይሆን ያላችሁ ልጆችም አላችሁ። የትዳር ፍሬው ልጅ ናቸው። እናንተ ደግሞ የትዳራችሁ ፍሬ ልጆቻችሁ አሏችሁ። ይህንን ትዳር ብቻ ሳይሆን የምታፈርሱት ቤተሰብ ነው የምትበትኑት። ልጆቻችሁን ነው የምትበትኑት። ለልጆቻችሁ ብላችሁ ሁለታችሁም ከስህተታችሁ ተምራችሁ ወደ ኋላ ሁሉንም ነገር ትታችሁ እንደገና እንደ አዲስ ሕይወታችሁን ጀምሩ። ወዴት ወዴት! እንዴ! አይጥ ባጠፋ ዳዋ ተመታ ይባላል። አንድኛው የእናንተ ጥፋት በቃ አለመሰማማት፣ በመካከላችሁ እልህ እልህ እና ደግሞ አለመስማማት፣ አለመከባበር ቤት ያፈርሳል፣ ህይወትም ያበላሻል። ከዚህ ሁሉ ነገር ተምራችሁ ሁለታችሁም ጥሩ ትምህርት ወስዳችሁ ውይ ዛሬ ነገ አንተ አታገባም ስላለች ከአንተ ማበረሷ እንደዚህ አይነት ነገር ውሳኔ ተው። የልጅ ጨዋታ፣ እቃቃ ጨዋታ አቆሙ። ህፃኑ ሆኖ ሰው በአምስት ዓመት በስድስት ዓመት የሚጫወተው እቃቃ አይደለም። እናንተ ትልልቅ ሰዎች ናችሁ፣ ሁለታችሁም ምን መጥፎ ምን ጥሩ እንደሆነ ለይታችን የምታውቁ ሰዎች ናችሁ። በዚህ ነገር ላይ ደግሞ ከእናንተ የበለጠ የሚያውቅ የለም፣ እራሳችሁ ላይ እራሳችሁ ማወቅ አለባችሁ። ሌላ ሰው ጣልቃ ገብቶ ምክር እንዲሰጥ፣ ሌላ ሰው ጣልቃ ገብቶ ፉርሳ ጊቶ እንዳበላሽ መፍቀድ የለባችሁ። በሰው ወሬ ሲፈጠር መሄድ የለባችሁ። አንተም እሷ ማመን እሷ መንተ ማመን ከዛ የቀረው ላላህ መተው፣ አላህ ደግሞ የቀረውን ያስተካክላል። ሌላ ምንም ጣጣ ምንም ዛዛታ የሌለው ነገር በአንድ አላህ አምናችሁ እንደገና ህይወታችሁን ጀምሩ፣ ወደ ራሳችሁ ተመለሱ። እንደገና ጥፋትን በጥፋት አታድሱ። ላዝም መሆን ያለበት ነገር ይሄ ነው፣ እናንተ ስላልገባችሁ እንጂ